ሌት ፉሊ ካላችሁን እንግሊዝኛ ላይ ከፍ የሚያደርጋችሁን ትምህርት ያመጣላችሁ። በታይ ደግሞ ጀማሪዎች ከሆናችሁ ጀማሪዎች ከሆናችሁ ቪዲዮውን እስከመጨረሻው እዩት። እዚህ ጋር ሌት ሚ ሌት ሚ ኖት ሌት አስ ሌት አስ ኖት እነዚህ ነው ማሳያችሁ ማለት ነው። እነዚህ ነው ማሳያችሁ። የመጀመሪያው ምንድነው? ሌት ሚ ይላል። ሌት ሚ መቼ ነው የምንጠቀመው? ካለ እንደዚህ ላድርግ ብዬ ሳወራለሁ። ለምሳሌ ቆይ ላስተምራችሁ፣ ቆይ ልንገርህ፣ ቆይ ላሳየሽ፣ ለሂድ አንዴ ቆይ እንደዚህ ላድርግ በየሳውራ የምጠቀመው እንግሊዘኛ ነው ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ እዩት። ሌት ሚ የሚለው በጽሁፍ አይደለም ይሄ ሌት ሚ የሚለውን ለሚ ብዬ ማሳጠር እችላለሁ ማለት ነው። ሌት ሚ አክቹሊ ኢትስ ኢንፎርማል በጽሁፍ አይሆንም። ንግግር ስናገር ግን በንግግር ጊዜ ግን ሌት ሚ የሚለው ረጅሙ ለሚ ብዬ ማሳጠር እችላለሁ ማለት ነው። ለሚ እዚህ ጋር ምሳሌዎች አሉ። እነሱን አብረን እንያቸው። የመጀመሪያው ለሚ አንድ ጥያቄ ልጠይቅህ። ለሚያስኪዩ ኮስችን ላሉ። ለሚያስኪዩ ኮስችን ኔክስት ለሚ ትራይ ኢት አጋን። እንደገና ልሞክረው። እንደገና ልሞክረው። ለሚ ትራይ ኢት አጋን። ኔክስት ለሚ ድራይቭ ዩ ሆም። ለሚ ድራይቭ ዩ ሆም። ምን ማለት ነው? ድራይቭ ዩ ሆም ማለት ድራይቭ ዩ ሆም ልሸኝህ ማለት ነው። ቤት ላደርስህ ማለት ነው። በምን በመኪና በግራ አይደለም። ለሚ ድራይቭ ዩ ሆም ማለት

የቤት ሥራዬን ልጨርስ እያልኩኝ። ኔክስት ለሚ ኤክስፕሌን ኢት። ቆይ ግልጽ ላድርገው፣ ላብራራው፣ ግልጽ ላድርገው። ለሚ ኤክስፕሌን ኢት። ለሚ ኤክስፕሌን ኢት። ለሚ ድሪንክ ኮፊ። ለሚ ድሪንክ ኮፊ። ምን ማለት ነው? ቡና ልጠጣ እያላችሁ ነው። ቡና ልጠጣ። ቆይ ቡና ልጠጣ። ለሚ ድሪንክ ኮፊ። ለሚ ቲንክ ኦፍ ኢት። ለሚ ቲንክ ኦፍ ኢት። ምን ማለት ነው? ላስብበት አለኝ። ለሚ ቲንክ ኦፍ ኢት። ለሚ ቴል ዩ ሳምቲንግ። የሆነ ነገር ልንገርህ። የሆነ ነገር ልንገርሽ። ሌት ሚ ቴል ዩ ሰምቲንግ ሌት ሚ ቴል ዩ ሰምቲንግ ሌት ሚ ሾው ዩ ቆይ ላሳይህ። ሌት ሚ ሾው ዩ ሌት ሚ ሾው ዩ ቆይ እንደዚህ ላድርግ ቢሳውራ እንደዚህ ሌት ሚ እጠቀማለው ማለት ነው። እዚህ ጋር ስመጣ ደግሞ ሌት ሚ ኖት ማድረግ ይሄ ነገር አይ እንደዚህ አላድርግ። እዚህ ጋር አድርጋል አልኩኝ፣ እዛ ጋር ደግሞ አላድርግ ቢሳውራ ማለት ነው። አላድርግ ሌት ሚ ናት የመጀመሪያው ሌት ሚ ናት ዲስተርብ ዩ ዲስተርብ ይሁ አይ አረብሽ በቃ አረብሽ አረብሽሽ ለሚናት ዲስተርብ ይሁ ለሚናት ባዘር ይ ባዘር ማለት መረበሽ ወይም አሚን ማስቸገር ይሆናል። ማስቸገር ባዘር ማለት ማስቸገር። ስለዚህ ለሚና ባዘር ይ ካልኩኝ አይ አላስቸግርህ በቃ አላስቸግርሽ። ለሚና ባዘር ይ ለሚናት ባዘር ይ ለሚናት ኢንተራፕት ይ ለሚናት ኢንተራፕት ይ ምን ማለት ነው? አይ አላቋርጣችሁ። በቃ አላቋርጥ፣ አላቋርጥሽ፣ አላቋርጣችሁ። ለሚናት ኢንተራፕት ዩ በመሃል መግባት ማቋረጥ ኢንተራፕት ይባላል ማለት ነው። እዚህ ጋ ኢንተራፕት ኔክስት፣ ለሚና ቢ ሌት። ቢ ሌት ሌት ማለት ማርፈድ። አይ አላርፍድ፣ በቃ ለሚና ቢ ሌት፣ ለሚናት ቢ ሌት፣ አላርፍድ እያልኩ ነው። ለሚናት ዌስት ዲስ ኦፖርቹኒቲ፣ ለሚና ዌስት ዲስ ኦፖርቹኒቲ፣ ይሄን እድልማ አያመልጠኝ። ይሄ ድል

ኤንድ ሌት ሚ ናት ይህንን ይመስላል ማለት እንደዚህ ላድርግ ብዬ ሳውራ ሌት ሚ አላድርግ ስል ሌት ሚ ኖት ስላለው ማለት የራሳችሁ ምሳሌ ጨምሩ በደንብ ፕራክቲስ አድርጉት በደንብ ይጠቅማችኋል ካላችን እንግሊዝኛ ላይ ከፍ የሚያደርግ ትምህርት ነው አሁን ደግሞ ሌት አስ ይሄ ደግሞ እኛ ነው። እሺ እኛ እንደዚህ እናድርግ፣ በየሳውራ እናድርግ፣ እንሂድ፣ እንብላ፣ እንጠጣ። በየሳውራ ደግሞ ላይታስ ኦ ደግሞ አናድርግ ስል ደግሞ ለስ ነው ትጠቀማለኝ ማለት ነው። ምሳሌዎችን ያቻውብ ግድ የመጀመሪያው ላይት አስ ይላል። ላይት አስ ይሄኛው ምን ማሆን አለበት? ማጠር አለበት። ምን ይሆናል? ላይት አስ የነበረው ልቻርጌ let us ብያወራል lets because let us come ብዙ ጊዜ የሚሰሙት let us go arnam

ስተዲ ለስ ስተዲ እናጥና እያልኩ ነው፣ እናጥና። ለስ ስተዲ ቱጌዘር ለስ ስተዲ ቱጌዘር አብረን እናጥና እያልኩኝ ነው። ፋይናሊ ሌትስ አግሪ ለስ አግሪ፣ እንስማማ፣ እንስማማ። ለስ አግሪ ለስ አግሪ እንስማማ እያልኩ ነው። እነዚህ ለየት አስብዬ መሆናቸው ምሳሌ ይሄንን ይመስላል ማለት። ከታይ ደግሞ ምንድን ነው let's not let's not let's not ማለት ደግሞ አናድርግ ማለት ነው። እዚህ ጋር እናድርግ አልኩኝ። እዚህ ጋር ደግሞ አይ አናድርግ፣ በቃ ማድረግ የለብንም ይሄን ነገር አናድርግ። ለምሳሌ let's not argue about it let's not argue about it ምን ማለት ነው? አርጊው ምን ማለት ነው? መጨቃጨቅ መጨቃጨቅ መጨቃጨቅ። አንጨቃጨቅ። በቃ እዚህ ጋር ምን አልኩኝ? let's agree እንስማማ። let's not argue

ፋይናሊ ለስ ናት ፋይት አባውት ማለት ነው በቃ አንጣላ፣ ለዚህ ብለን አንጣላ፣ ለዚህ ጉዳይ አንጣላ ስንል ለስ ናት ፋይት አባውት ስላለው ማለት ነው። ስለዚህ ለሚ ለሚኖት፣ ለስ ለስ ኖት ይህንን ይመስላል ማለት ነው። የራሳችሁ ምሳሌ ጨምራችሁ በደንብ በደንብ ፕራክቲስ አድርጋችሁ በደንብ መቻል ትችላላችሁ ማለት ነው። እንግሊዝኛ ቋንቋ በአካል መማረቅ የፈለጋችሁ አድራሻችን ወንደ ኮሌጅ ማዞሪያ እንገኛለን። በእነዚህ ስልኮች እደውልን ትችላላችሁ። ቀጣይ በአዲስ ቪዲዮ በአዲስ ለሰን መለሳለሁ።